የብሔር የሃይማኖት አሊያም ፖለቲካዊ መነሻዎችን ምክንያት በማድረግ አንዳንዶች ጫፍ የረገጡ አቋሞችን ሲያራምዱ ከባቢን ብሎም አገርን ዋጋ ሲያስከፍል ማየታችን ሩቅ አይደለም። ሰዎች በሚያምኑት ጉዳይ ላይ የከረረ አቋምን ሲያንጸባርቁ አለፍ ሲልም ይህ እምነታቸውን ሌሎች ይቀበሏቸው ዘንድ ከኔ ውጭ ለአሳር የሚለው ብሔላቸው ደፍጣጭነታቸው የደም ባላ ፈጥሮ ትውልድ የሚሻገር ቁርሾ እስከ መዝራትም ይደርሳሉ። ጽንፈኝነትና ዋልታ ረገጥ ሳቢዎች በነገሱ ጊዜ የሌሎች አመለካከትና አቋም ቦታ ያጣል። ራስን ብቸኛ የመፍትሄ አካል ተደርጎ የሚቆጠርበት እንደመሆኑም የሌሎች እይታ በጉልበት ተደፍጥጦ ይታፈናል። በተቃራኒው የቆመ ወገን ሀሳቡን አሊቀበልም ያለ እንደሆነ የኃይል እርምጃም ይወሰድበታል። በተለይ የማንነት መልክ ይዞ ቤንዚን ጨማሪዎች ሲበዙበት ልክ እንደ ሩዋንዳው እልቂት በመቶ ሺዎች የሚሞቱበት የበርካቶች ሕይወት የሚቀጠፍበት የዘር ጭፍጨፋ ይወለዳል። ሃይማኖታዊው ጽንፈኝነት ደግሞ እንደ ኤሳይስ፣ ቦኮ ሀራም እስከ ኡጋንዳው የሎርድ ሬዚስታንስ አርሚ ወይም የጌታ ተከላካይ ጦር አይነት ለሰው ልጆች ምህረት የለሽ ቡድኖችን ይወልዳል። ቡድኖቹም ስራቸው ሽብር የሆነና ሀገራቱን ያደቃሉ፣ ዜጎችም ያነባሉ። የፖለቲካ ጽንፈኝነትም በተለያዩ የዓለም ሀገራት ሰዎችን እርስ በርስ ቃታ እንዲሳሳቡ አድርጓል። የእርስ በርስ ጦርነቶችንም ወልዷል። በኢትዮጵያም ይህ አካሄድ የበርካታ ልጆቿን ሕይወት ሸምቷል። ለዚህ በዘመነ ደርግ የነበረውን የእርስ በርስ ፍጅት ትልቅ ማሳያ ስለመሆኑ የፖለቲካው ዓለም ሰዎች ያስቀምጣሉ። በ1960ዎቹ መጨረሻ ባለአፍሮ ጸጉሮቹ የኢትዮጵያ ልጆች ጽንፍ በረገጠው የፖለቲካ ሀሳቢያቸው የተነሳ እርስ በርስ ተገዳድለዋል። በዘመኑ በተባባሰው የነጭ ሽብርና ቀይ ሽብር የሚኖሩ የደማ ቢዮቶች ጽንፍ በረገጡና የሌላውን አስተሳሰብ በሚደፈጥጡ አቋሞች የተነሳ እልፍ ኢትዮጵያውያን እርስ በርስ ተጫርሷል። ይህ ከራስ ውጭ ያለን የሌላውን አስተሳሰብ የመደፍጠት አካሄድ ወንድም በወንድሙ ላይ ቃታ እንዲስብ ያደረገ የኢትዮጵያውያኑ ጥቁር ታሪክ ነው። እናትና አባቶች ያለ ቀባሪ፣ ልጆች ያለአባት፣ ሚስቶችም ያለ ባል ቀሩም። ለብዙዎች የስጋት የጭንቀት ብሎም የጨለማ የነበረውን ይህንን ጊዜ ብዙዎች የአንድ ትውልድ እልቂት የታየበት ሲሉም ይጠሩታል።

ከነጭና ቀይ ሽብሩ ጊዜ ወዲህ ባሉ አመታትም ቢሆን በውይይት የሚያምን የፖለቲካ ባህልን መገንባት ያቃታቸው ኢትዮጵያውያን ጽንፍ በያዘው የፖለቲካ ያካሄዳቸው ምክንያት እርስ በርስ ተገዳድለዋል። ባለፉት አመታት በጽንፈኛ አቋም አራማጆች የተነሳም ዜጎች በብሔር ማንነታቸው፣ በሃይማኖታቸውና በፖለቲካ አቋማቸው የተነሳ በተለያዩ የሀገሪቱ አካባቢዎች ሕይወታቸውን አጥተዋል፣ ጉዳት ደርሶባቸዋል፣ ቤት ንብረቶቻቸውም ወድሟል። በሀገሪቱ የታዩ የእርስ በርስ ጦርነቶችም የዚህ የእኔ ብቻ ትክክል ነው በሚሉ ከዘመኑ ጋር መራመድ ባልቻሉ በጠረጴዛ ዙሪያም የመወያየት ባህልም በሌላቸው ፖለቲከኞች ምክንያት የተፈጠሩ ናቸው። ይህም የሀገሪቱን እድገትና መረጋጋት አደጋ ላይ የጣለ ሲሆን ከሚገባት ከፍታ እንዳትደርስም ለዜጎቿም የተሻለ ህይወትን መስጠት እንዳትችልም አድርጓታል። አን ጽንፈኝነትን ማዕከል ተደርገው የሚደረጉ እንቅስቃሴዎች የንጹሐን ዜጎች መፈናቀል፣ ሞት፣ የንብረት ውድመት እያደረሰ ነው ያለው ገና ሙሉ በሙሉ አልተሻገር የፖለቲካችን በምክንያታዊነት ከማመን ይልቅ አሁንም በሀሳብ በላይነት ከማመን ይልቅ የመቻቻልና ኢትዮጵያን የሚመጥን አይነት ሀሳብ ውስጥ በጋራ ከመስራት ይልቅ ጽንፍና ጽንፍ ይዞ የመጠፋፋት ፖለቲካ ባህላችን አሁንም አልተቀየረም። ዛሬም ድረስ ኃይልን የቀላቀለው የፖለቲካ ጽንፈኝነት የሀገሪቱ ፈተና ሆኖ ቢቀጥልም መንግስት ግን ይህንን ባህል ለመቀየር የሚያስችሉ እርምጃዎችን ስለመራመዱ ይገለጻል። መንግስት በብሔራዊ ጥቅም ተቀራርቦ መስራትን መርጦ የመሪነት ሚናንም ወስዷል። አጥፊውን የሀገሪቱን የፖለቲካውን አካሄድ ለመቀየር በማሰብም ከዚህ ቀደም ባልታየ መልኩ የተፎካካሪ ፓርቲ ሰዎች ሳይቀሩ በመንግስት መዋቅር ውስጥ ገብተው ህዝባቸውን ማገልገል ይችሉ ዘንድ እድልም ተፈጥሯል። ይህንን ላየ እውነትም የዚች ሀገር ፖለቲካ ጽንፍ ከረገጠበት ወደ መሃል ለሀገር በጋራ እንስራ ወደሚል እየመጣ ስለመሆኑ ምስክርነትን ይሰጥ ዘንድ ግድ ይሏል። ይች ታሪከ ብዙ ሀገር ራሳቸውን ብቻ ለሀገር አሳቢ አድርገው በሚቆጥሩ ልጆቿ የተነሳ ብዙ ዋጋ ከፍላለች። ና እረፍትን ታገኝ ዘንድ እርስ በርስ መደማመጥ፣ መነጋገርና በጠረጴዛ ዙሪያ መወያየትም መፍትሄው ነው። ፍጹምነት እኔ ጋር ነች የኔ ብቻ እኔ የሚለው ካልሆነ የሚለው አስተሳሰብ የሀገር ግንባታ ስራችን በከፍተኛ ደረጃ የሚጎዳ ስለሆነ የራስ ፍላጎትን በግልጽ መግለጽ እንደተጠበቀ ሆኖ የሌላውንም ለማወቅ ለመረዳት እንዴት አጣጥመን መሄድ እንችላለን የሚለውንም አስተሳሰብ ይዞ በምክክር በንግግር ማመንና ፍላጎቶችን አጣጥመን ሁላችንም አሸናፊ የሚያደርገን በሁሉም ጥረት የምትገነባ ጠንካራ እና የበለጸገች ሀገር በመሰረት ላይ ቅድሚያ መስጠት ይኖርብናል። የፖለቲካ ጽንፈኝነት ዳፋን በዚያ ትውልድ እልቂት ያዩ ጽንፍ የረገጠ የብሔር ፖለቲካ አካሄድን ውጤትን ከሩዋንዳ የተማሩ የሃይማኖት ጽንፈኝነት ያመጣውን እልቂት የተመለከቱ ጽንፍ ከያዘ አካሄድ ሀገርን ማላቀቅ እንደሚገባ ይመክራሉ። ይህ ደግሞ የሁሉም ዜጋ ኃላፊነት ነው።